ሰላም እንደምናላችሁ፣ ውድ የያያ ኮንስትራክሽን ቤተሰቦች ለመላው ለክርስትና እምነት ተከታይ በአገር ውስጥ በውጭ ብላላችሁ እንኳን ለመስቀል በዓል በሰላም አደረሳችሁ ማለት እፈልጋለሁ። ዛሬ እንግዲህ የምናየው አንድ ጂፕላስ ስሪ የሆነ ቤትን ሳምፕል ወስደን ያንን ቤት መሰረት ለማውጣት ምን ያህል ኮስት ያደርገናል የሚለውን የምናየው ይሆናል ማለት ነው። አብራችሁን ቆዩ። እንኳን እንግዲህ በድጋሚ መጣችሁ ማለት እፈልጋለሁ። ዛሬ እንግዲህ የምናየው አንድ መሰረት ለማውጣት ጂ ፕላስ ትሪ የሆነ ቢልዲንግ አለ። ያንን ቢልዲንግ ፋውንዴሽኑ ምን ያህል ኮስት ያደርገናል የሚለውን የምናወራ ይሆናል ማለት ነው። እንግዲህ ብዙ ጊዜ ቪዲዮ በምሰራላችሁ ሰዓት ሙሉን አጠቃላይ እስከ ፊኒሽ ድረስ ምን ያህል ኮስት ያደርጋል የሚለውን ነበር እስከ ዛሬ ሲሰራላቸው የነበረው። ዛሬ ደግሞ እያንዳንዱ ኮስቶቻቸውን ብሬክዳውን እያደረገን የምናየው ይሆናል ማለት ነው። ፕላስ ከእንደገና ደግሞ ይሄንን ዛሬ የማወራላችሁን ጂ ፕላስ ትሪ የሆነ ቢልዲንግ አክቹዋል ቢልዲንግ ነው። የዚህ ቢልዲንግ ኦልሬዲ የተሰራ ሙሉ ለሙሉ ያለቀ ቢል ኦፍ ኳንቲቲ አለን። ይህንን ማግኘት የምትፈልጉ ከሆነ ስሞል አማውንት የሆነ ፊ ከፍላችሁ ቴሌግራም ግሩፕ ፕራይቬት የሆነ ግሩፕ አለን፣ እዛ ላይ አድም እናደርጋችሁ ይሆናል ማለት ነው። ውጭ ሀገርም ካላችሁ ውስጥም ካላችሁ፣ እዚ ኢትዮጵያ ውስጥም ካላችሁ ይህንን ሙሉ ቢል ኦፍ ኳንቲቲውን ሙሉ ዲቴል የሆነ አርቴክቸራል ዲዛይኑንም ጭምር ስሪዲውንም ማግኘት የምትፈልጉ ከሆነ ከላይ ስልክ አስቀምጥላችኋለሁ፣ በዛ ኮንታክት ልታደርጉን ትችላላችሁ። የዚህ አድቫንቴጁ ምንድን ነው? ሙሉ ለሙሉ አክሰሱን ታገኛላችሁ። ፕላስ ከነገና እስከ ፊኒሺን ምን ያህል ኮስት ያደርጋል የሚለውን የምታዩ ይሆናል። ፕላስ ቢል ኦፍ ኳንቲቲውን በቪዲዮ ሰርተን የምናስረዳችሁ ይሆናል። ይሄ ቢል ኦፍ ኳንቲቲ ማለት ይሄ ኮስት ማለት ይሄ ነው፣ ይሄ ኮስት ማለት ይሄ ነው እያለን እያንዳንዱ ብሬክዳውን የምናደርግ የምናደረግ ይሆናል። ፕላስ ከነገና ደግሞ የቤቱን አርቴክቸራል ቪውን ውስጡ ፓርቲሽኑ ምን ይመስላል፣ ምን ያህል ካሬ ነው ሳሎን ቤቱ፣ ምን ያህል ካሬ ነው መኝታ ቤቶቹ፣ የቤቱ አቀማመጥ ምን ይመስላል የሚሉትንም ዲቴይል የምና ይሆናል ማለት ነው። ሰው ይህንን ለማግኘት የዚህን አክሰስ በጣም ስሞል አማውንት የሆነች ፊነች ስልክ ማስቀምጥላችሁ ይሆናል። በዛ ስልክ ደውላችሁ ሙሉ አክሰሱ ማግኘት ትችላላችሁ ማለት ነው። ሙሉ ኢንፎርሜሽንም እነሱ ይሰጧቸዋል ማለት ነው። የያያ ኮንስትራክሽን ቲሞች አሉ። ከእነሱ ጋር ኮንታክት ማለት ትችላላችሁ ማለት ነው። ሰው ዛሬ የምናወራው አንድ መኖሪያ ቤት ጂፕላስ የሆነ ፋውንዴሽን ብዙ ጊዜ እኛ ሀገር ላይ ቴክኒካሉ ምንድን ነው ሰብና ሱፐር ይባላል። ሰብ ስትራክቸርና ሱፐር ስትራክቸር የሚባል አለ። ሰብ ስትራክቸር ማለት ከመሬት በታች የሚቀረው ነገር ነው። ሱፐር ማለት ደግሞ ከመሬት በላይ ያለው ነገር ነው ማለት ነው። ሶ ዛሬ ሰቡን ነው የምናየው፣ ከመሬት በታች ምን ያህል ኮስት ያደርጋል የሚለው ማለት ነው። እናንተ እጃችሁ ላይ ገንዘብ ካለ ትንሽ የሆነች ስሞል አማውንት ገንዘብ ካላችሁ እና እንዲሁም ደግሞ ቤቱን ለመገንባት አስባችሁ እስከ ምን ያህል ድረስ ያደርሰኛል የሚለውን ደግሞ እያንዳንዱ ብሬክዳውን እያደረግን ከዚህ በኋላ ቪዲዮ እሰራላችሁ ይሆናል ማለት ነው። ምክንያቱም ብዙዎቻችሁም የስኬለተን ዋጋ ስንት ነው፣ የዚህ የፋውንዴሽን ዋጋ ስንት ነው፣ ሰከንድ ፍሎር ላይ ሰርቼ ለማቆም ስንት ነው፣ እያንዳንዱ ብሬክዳውን እንዲደረግላችሁ ስለፈለጋችሁ እየከፋፈልን የምናየው ይሆናል ማለት ነው። ሰው ሰብስትራክቸር ላይ ምን ምን ነገሮች ይካተታሉ ነው። የመጀመሪያው ሰብስትራክቸር ላይ የሚካተቱት ነገሮች ሳይት ክሊራንስ ይባላል። ርስት ንግ ሳይቱ ሙሉ ለሙሉ ወደ 25 ሴንቲሜትር ወደታች ገባ ብለን ሙሉ ለሙሉ ላይ ያለውን ይሄ አነሰሰሪ የሆነ አፈሮች የማይፈለጉ አፈሮች አሉ እና እነዛን አፈሮች አመዳማ የሆኑ አፈሮች ናቸው። ለምንም ነገር አይጠቅሙም፣ እና እነዛን አፈሮች ሙሉ ለሙሉ ጠርገን የምናወጣ ይሆናል። ቢ ሳይቱ ላይ የቆየ መሬት ከሆነ ሳይቱ ላይ እነዚህ ችግ እንትኖች ምድነው ተክሎች ወይም ደግሞ የማይፈለጉ ሀረጎች። እነዚህ የማይፈለጉ ነገሮች ካሉ እነሱን እንዳለ መንጠረን የምናወጣ ይሆናል ማለት ነው። ይሄ ሳይት ክሊራንስ ይባላል። የዚህ ሳይት ክሊራንስ በካሬ ነው የሚለካው። ይሄ ቤት የሚያርፈው 168 ካሬ ላይ ነው። የዚህ ቤት 168 ካሬው ላይ ሙሉ ለሙሉ አፈሩን ጠርገን የምናወጣ ይሆናል ማለት ነው። ይህንን አፈሩን ጠርገን ካወጣ በኋላ እንግዲህ ስቴፓችን የሚሆነው በልክ ኤክስካቬሽን ነው ማለት ነው። እንግዲህ በልክ ኤክስካቬሽን በሚሰሩበት ሰዓት ላይ አነሰሰሪ የሆኑ ሶይሎች ወይም ደግሞ የማይፈልጉ አንት የማንፈልጋቸውን አፈሮች ቆፍረን የምናወጣ ይሆናል ማለት ነው። ደሴ እነዚህ አይነት አፈሮች እኛ ሀገር ላይ በሰፊው ያለው ጥቁር አፈር፣ ጥቁር አፈር አሁን ብዙ ጊዜ ምንድነው የመንሸራተት ባህሪ ስላለው ወይም ደግሞ ቢሪንግ ካፓሲቲ ወይም ህንፃውን የመሸከም አቅሙ በጣም ዝቅተኛ ስለሆነ እዛ ላይ አፈሩ ቢገነባ ወይም ደግሞ ህንፃው እዛ ላይ ቢገነባ ይሄ ጥቁር አፈር ላይ ቢገነባ ህንፃውን ከስሩ ታይም ክራክ ሊያደርግ ወይም ደግሞ ስሩ ታይም ፌል ሊያደርግ ስለሚችል ምክንያቱም የመንሸራተት ባህሪ ስላለው ህንፃው ሙሉ ለሙሉ ተሸክሞ ሊቆይልን ስለማይችል በተቻለን አቅም ያንን ጥቁር አፈር እስከ አንድ ሜትር ወይም ደግሞ በጣም በዛ ከተባለ ሁለት ሜትር እንደ ዲዛይናችን ቢል ኦፍ ኳንቲቲው ላይ እንደሚያዘን ከአንድ ሜትር እስከ ሜትር ከ50 እስከ ሁለት ሜትር ዲፔንድስ ኦን ዲዛይን። ሶይል ቴስት በሚደረግበት ሰዓት ላይ ይሄን ያህል ድረስ ሶፍት ሶይል እና አንወንትድ የሆነ አፈር አለ ተብሎ ያተቆፍሩ ተቆፍሮ ይወጣል ማለት ነው። በዚህ ቢሎፍ ኳንቲቲ ሴናሪዮ ላይ አንድ ሜትር ከ20 ድረስ ወደ ታች ወርደን ሙሉ ለሙሉ ያንን 200 ካሬ የሚሆነውን አፈር ማሽን ይዘን ገብተን በኤስካቫተር በሲኖ ትራክ እየተጫነ ሙሉ ለሙሉ ካርታው ይደረጋል ማለት ነው። ከዛ በኋላ ቀጣይ ስቴፓችን እንግዲህ የሚሆነው ፒት ኤስካቬሽን ነው። ፒት ኤስካቬሽን እና ትሬንች ኤስካቬሽን በመባል ይጠራል። ፒት ኤስካቬሽን ማለት ለፉቲንግ የምትቆፍሩት ነው። ፒት ኤስካቬሽን ማለት ለህንፃችሁ ጫማ ወይም ደግሞ ፉቲንጉ የሚቀመጥበት ማለት ነው። ፉቲንጋችሁ ሌሴ ሁለት ሜትር በሁለት ሜትር የሆነ ፉቲንግ፣ እያንዳንዱ አይሶሌት የተለያዩ ያነ ፉቲንጎች አሉ። ግን ሌሴ ሁለት ሜትር በሁለት ሜትር ከሆነ አንዱ ጫማው የሚቀመጠው ያንን ሁለት ሜትር በሁለት ሜትር ስፔሲንግ ጭራሽ እንጨምርበትና 55 ሳንቲም አንድ ሜትር ገደማ ተጨምሮ ሶስት ሜትር በሶስት ሜትር የሆነ ፒት ኤስካቬሽን ይቆፈራል ማለት ነው። ምንድነው ጫማችን ሄዶ በሚቀመጥበት ሰዓት ላይ ሶስት ሜትር በሶስት ሜትር ሄዶ ተቀምጦ ዙሪያውን ሰራተኛ እየገባ እንደ ልቡ እንዲንቀሳቀስ 55 ሳንቲም ዙሪያውን የምንከፍትለት ይሆናል ማለት ነው። ይሄ ፒቴ ስካቬሽን በመባል ይጠራል። ትረንች ስካቬሽን ደግሞ የምንለው ዙሪያውን ማሱነሪ እንገነባለን። ማሱነሪ ማለት ግንብ ማለት ነው። የድንጋይ ግንብ በምንገነባበት ሰዓት ላይ ዙሪያውን ወደ አንድ ሜትር ድረስ ጥልቀት ገብተን እንደ ዲፔንዶ እንደ ዲዛይን፣ አሁንም በዚህ ኬዝ ላይ በሚሆንበት ሰዓት አንድ ሜትር ነው የምንገባው። ያ ማለት አንድ የግንብ ሳይዝ ወይም ደግሞ የአንድ ድንጋይ ሳይድ እስከ 35 ሳንቲም ነው። ሶስት ሌየር ከሆነ 35 ሰባ ይሆናል። አንድ ስጨምሩበት ኦልሞስ ወደ ሜትር ከ10 ወደታች እንገባለን ማለት ነው። ሜትር ከ10 ወደታች እንገባና ከዛ በኋላ ደግሞ ፍሎር ሌቭሉ ወይም ደግሞ ውሃ ልክ ያነሳንበት ሌቭል ደግሞ 50 ሳንቲም የሚጨምር ከሆነ፣ ወይም ደግሞ 60 ሳንቲም ወይም 70 ሳንቲም የሚጨምር ከሆነ ከመሬት ደግሞ ከተቆፈረው መሬት ደግሞ ከፍ ብለም ደግሞ የምንገነባ ይሆናል ማለት ነው። እንግዲህ እንደነገርኳችሁ ሌላው ቀጣይ ስቴፕ ካርታዌ ነው። ካርታዌ ኦልሬዲ ቅድም እንደነገርኳችሁ እነዚህ የተቆፈሩትን ለፒት የወጣውን ለትሬንች እነዚህ ለግንብ ስራ የወጣውን ለበልክ ኤስካቬት የተደረገው እንዳለ አንድ ላይ ኤስካቬት ተደርገው የሚወጡ ፕሮሰሶች ናቸው ማለት ነው። ሶ እነዚህ ሁሉንም ስራዎች ትሬንቹ ሊቆይ ይችላል ሜይ ቢ፣ ግን ፒት እና በልክ ኤስካቬሽኑን በአንድ ዙር ሙሉ ለሙሉ አንስተን ይዘን ልንወጣ እንችላለን። ይሄንን ይዞ የመውጣቱንም ደግሞ ሌላ ቦታ ሄዶ ደግሞ አፈሩን የሚደፋበት ቦታ ሌላ ቦታ፣ ዲስፖዝ የሚደረግበት ቦታ ሌላ ቦታ ስለሆነ ይሄም ሂሳብ ውስጥ ይገባል ማለት ነው። ይሄ ካርታ ወይ በመባል ይጠራል። ከዛ በኋላ በመቀጠል እንግዲህ የሚሆነው ሰሌክት ማቴሪያል ነው። ሰሌክት ማቴሪያል የምንለው ምንድን ነው? ሰማው ሮክ የሆኑ ማቴሪያሎች ናቸው። ጠጠራማ ባህሪ ያላቸው ፕላስ ከእንደገና ደግሞ ቤሪንግ ካፓሲቲያቸው ኮምፓክት በሚደረጉበት ሰዓት ላይ የተሻለ ሪዛልት ሊሰጡን ስለሚችሉ እና ህንፃውን መሸከም ስለሚችሉ፣ ቅድም እንደነገርኳችሁ 200 ካሬ ድረስ የሚሆነውን አንድ ሜትር ያነሳችሁትን ያ ማለት 200 ሜትር ኪዩብ ያወጣችሁትን አፈር መልሳችሁ በዚህ በሰሌክት ማቴሪያል የምትሞሉት ይሆናል ማለት ነው። ሶ ፉቲንጉን ሰርታችሁ ፒት ኤስካቤሽኑን ያ የወጣውን አፈር እንዳለ መልሳችሁ ደግሞ ስትተኩ ቢሪንግ ካፓሲቲውን የመሸከም ወይም ደግሞ ሎዱን የመሸከም የሚችል አቅም ያለው የመሸራተት ባህሪ የሌለው ቆንጆ የሆነ ሰሌክት ማቴሪያል መልሳችሁ የምከት ይሆናል ማለት ነው። ሶ ፒቱን ስካቤት ከተደረገ በኋላ ፉቲን ፓዳችን ወይም ደግሞ ጫማውን ካስቀመጥን በኋላ እና ኮለኑ ከቆመ በኋላ ቀጣይ ስቴፓችን የሚሆነው እነዚህን ሰሌክት አፈሮች መሙላት ነው ማለት ነው። ቅድም እንደነገርኳችሁ ከፒቱ ይወጣ ከአፈሩ ይወጣ አለ ከእንደገና ደግሞ ዙሪያውን በልክ አድርጋችሁ ያወጣችሁት ወደ 200 ሜትር ኪዩብ የሚሆን 200 ሜትር ኪዩብ በጣም ብዙ ነው። ይህንን መልሳችሁ ደግሞ በሲኖትራክ አምጣታችሁ ትደፋላችሁ። ይህም አዲሽናል ኮስት ነው ማለት ነው። ሶኮስት ውስጥ ይገባል። ሰብስትራክቸር ውስጥ ከሚገቡት መሃል ሰሌክት ማቴሪያል መልሶ ማስገባት የሚገባ ይሆናል ማለት ነው። ቀጣይ እንግዲህ እነዚህን ሰሌክት ከሰራችሁ በኋላ ማሱነሪ ግንባታ ይኖራል። ማሱነሪያችሁ ማለት የግንባችሁ ግንባታ ዙሪያውን ያሉትን አፈሮች ህንፃው ላይ እንዳይገቡ ሪቴን አድርጎ ይይዛል። ከዚህ በኩል ባውንደሪ ካላችሁ ወይም ደግሞ ጎን ላይ ካለ ያንን አፈር የሚደግፍልን በዚህም የሚደግፍልን ከእያንዳንዱ ባውንደሪ ዙሪያውን ቤቱ ላይ በግንብ የሚገነባበት ዋናው ሪዝን የሚመጡትን አፈሮች ሪቴይን አድርጎ ስለሚዝል ነው። የግንብ ዋናው ጠቀሜታ እሱ ነው። ሶ ያንን ከሰራ በኋላ መልሰን ሰሌክቱን እንከታለን። ሰሌክቱ በደንብ ኮምፓክት ከተደረገ በኋላ ደግሞ ቀጣይ ስቴፕ የሚሆነው ግሬድ ቢም ነው። ኮንክሪት ወርክ ላይ እንግዲህ ሊንክ ኮንክሪት የሚባል አለ። ሊንክ ኮንክሪት ማለት አምስት ሳንቲም ከአፈሩ ጋር እንዳይገናኝ ወይም ደግሞ ኮንክሪቱ ከአፈሩ ጋር እንዳይገናኝ በአምስት ሳንቲም ሊንክ ኮንክሪት ይደረጋል። ሶ እንግዲህ ሊን ኮንክሪት ብዙ ጊዜ የምንጠቀመው አምስት ሳንቲሞን ከፉቲንግ ፓዶች እነዚህ ፕላስከ ነገ ማሱነሪ ወሉ ላይ ፉቲንግ ፓዶች ላይ እንዲሁም ደግሞ ማሱነሪ ወሎች ላይ እንደነዚህ አይነት ቦታዎች ላይ ሊን ኮንክሪት እናደርጋለን። ሶ ይሄ የምናደርግበት ምንድን ነው የመጀመሪያ ኮንክሪት ላይ ኮሮዥን እንዳይፈጠር ነው። ድንጋዩ ላይ በምናደርግበት ሰዓት ላይ ደግሞ ከአፈሩ ጋር ምንም አይነት ኮንታክት እንዳይኖረው ድንጋዩ በደንብ ራሱን ችሎ እንዲቀመጥ ሊንክ ኮንክሪት የምናደርግበት ቻንሶች ይኖራሉ። ቀጣይ ስቴፓችሁ እንዳልኳችሁ ይህንን የፉቲን ጫማችሁ በምትሰሩበት ሰዓት ላይ የአናፂ ሰራተኛ ኮስት አለባችሁ። ፕላይውድ እነዚህ የእንጨት ፕላይውድ አቅርቦት ይኖራል። እነሱ እነሱን ታቀርባላችሁ ፕላስ ከነገና ፕላይውዱ ከቀረበ በኋላ የሬንፎርስመንት ወይም ደግሞ የብረት ስራዎች ይኖራሉ። ፉቲን ፓዱ ከተሰራ በኋላ ደግሞ ኮንክሪት ሙሌት ይኖራል። ያንን በምትሰሩበት ሰዓት ላይ አሸዋ ጠጠር፣ ውሃ፣ ሲሚንቶ እነዚህ እነዚህን አቅርባችሁ ደግሞ ኮንክሪቱን ትሞላላችሁ ማለት ነው። ይህን ሞልታችሁ ወደ ማሱነሪ ከገባችሁ በኋላና ሃርድኮሩ ሰሌክቱ ከተሞላ በኋላ ቀጣይ ስቴፕ የሚሆነው የግሬድ ቢም ስራ ነው። ግሬድ ቢም ደግሞ በሚሰራበት ሰዓት ላይ እንደነገርኳችሁ ብረት ዝርጋታዎች ይኖራሉ። ከእንደገና ደግሞ የሚነሳው ኮለን ከታች የመጣው ኮለን ግሬድ ቢሙን አልፎ የሚቀመጥ ይሆናል ማለት ነው የሆነ ያህል ኦቨርላፕ ወይም ደግሞ ለፈርስት ፍሎር ወይም ለግራውንድ ፍሎር ኮለመን እንዲጠቅመን ኦቨርላፕ ተደርጎ ይሆን ያህል ብረት ወደ ላይ ወጥተው ይቀመጣሉ ማለት ነው። ሶ እሱን ካደረግን በኋላ ፕላስክ እንደገና ደግሞ ግሬድ ቢማችንን ኮንክሪት ሞልተን ብረቱን ዘርግተን ከጨረስን በኋላ ወደ ሃርድኮር የምንሄድ ይሆናል ማለት ነው። ብዙ ጊዜ ሃርድኮር እስከ 25 ሳንቲም ድረስ ሚሞላ ይሆናል። ሃርድኮር ማለት ክስካስ ድንጋይ ነው። ይህ ክስካስ ድንጋይ የሚደረገው በደንብ ተከስክሶ ድንጋዩ ከሰሌክቱ እና ኮንክሪቱ አብሮ እንዳይገናኝ፣ የግራውንድ ፍሎሩ እንዳይገናኝ ይህንን ክስካስ ድንጋይ በደንብ እንዲጠቅመን ያደርጋል ሞር ደግሞ ለግራውንድ ፍሎሩም ጥንካሬ እንዲሰጠው ያደርጋል ማለት ነው። ሶ ይህንንም ድንጋይ አንደኛ አዲሽናል ኮስታችሁ ነው ማለት ነው። በደንብ ተከስክሶ ድንጋዩ ከመጨረሻ ላይ ደግሞ ሜሽ መደረግ ካለበት እንደ ዲዛይኑ ይወስነዋል። ሜሽ የምታደርጉት ብዙ ጊዜ እንዳልኳችሁ በጣም ጥቁር የሆነ አፈር ከሆነ ወይም ደግሞ ዲዛይናችሁ ላይ ሜሽ አድርጉ የሚል ከሆነ ሜሽ አድርጋችሁ ብረታችሁን ሙሉ ለሙሉ ግራውንድ ፍሎር ላይ ዘርግታችሁ ከጨረሳችሁ በኋላ ኮንክሪት ሞልታችሁ የምታስረክቡ ይሆናል ማለት ነው። ሶ የግራውንድ ፍሎር ስቴፖቹ የሰብስትራክቸር ይህንን ይመስላል። እስከ ግራውንድ ፍሎር ሞልታችሁ እስክጨርሱ ድረስ ያለው ስቴፖች እነዚህ የሰብስትራክቸሮች ናቸው። በእኛ ኬዝ እንግዲህ ይህን ጂ ፕላስ ሦስት የሆነ ቤት የሚያርፈው ኦልሞስት ወደ መቶ ስልሳ ካሬ ገደማ ላይ ነው። ይህን 160 ካሬ ላይ የሚያርፍ እነዚህን ሁሉ ኮስቶች ጨምሮ የሰራተኛ ጨምሮ ሌበር እንዳለ ኤቭሪቲንግ ጨምሮ አጠቃላይ ኮስቱ ወደ 3.3 ሚሊዮን ብር ገደማ ነው ማለት ነው። እናንተ ዛሬ ጀምራችሁት በ3.3 ሚሊዮን ብር 160 ካሬ ላይ የሚያርፍ ግራውንድ ፍሎር ከሰራችሁ ከጨረሳችሁ በኋላ ኪሳችሁ ላይ ያለው ይሄ ብር ካለ እዚህ ረስ ያሰራችኋል ማለት ነው። ሶ ይህንን ይመስላል እንግዲህ። ሞር ኢንፎርሜሽን ማወቅ የምትፈልጉ ከሆነ ኮሜንት ሴክሽን ላይ ያስቀምጡልኝ። እንግዲህ እንዳልኳችሁ ይህንን ፓኬጅ ማግኘት የምትፈልጉ ከሆነ ወይም ሱፐር ስትራክቸሩ እንዲሁም ደግሞ አሰራሩ ምን ይመስላል፣ እንዴት ነው የሚሰራው፣ ዲቴል ድሮዊንጎቹስ እንዴት ናቸው፣ ፓርቲሽኖቹስ እንዴት ነው የሚለውን ዲቴል ማወቅ የምትፈልጉ ከሆነ እንዳልኳችሁ ፕራይቬት ግሩፑ ላይ ስሞል አማውንት ኦፍ የሆነ ክፍያ ከፍላችሁ ይህንን አክሰስ ማግኘት ትችላላችሁ። ከላይ ስልክ ማስቀምጥላቸው ይሆናል። እዛ ደውላችሁ ሙሉ ኢንፎርሜሽኑ ከኛ ማግኘት ትችላላችሁ ማለት ነው። እንግዲህ ለነበረ ቆይታ ከልብ አድርጌ አመሰግናለሁ። ሰብስክራይብ ሳታረጉ ብዙዎቻችሁ እያያችሁ ነው። ይሄ ቪዲዮ እንደጠቀማችሁ ምንም ጥርጥር የለኝም። ብዙዎቻችሁ እየደወላችሁም ኮሜንት ሴክሽን ላይ እስከ ስትራክቸር እስኬሌተን እያንዳንዱ እየጠየቃችሁ እየተከፋፈላችሁ ስራ ልንትኑኛላችሁ እና በዚህ መልኩ እሰራላችሁ ይሆናል። ቀጣይም ማለት ነው ኮሜንት ካላችሁ ማወቅ የምትፈልጉትም ነገር ካለ በኮሜንት ሴክሽን አስቀምጡልን። እንዳልኳችሁ እንግዲህ ከኛ ጋር አብራችሁ መስራት የምትፈልጉ ከሆነ ስልካችን እናስቀምጥላችኋለን በአካልም መታችሁም በስልክ እየደወላችሁ ሙሉ ኢንፎርሜሽኑ ማግኘት ትችላላችሁ ማለት ነው እንግዲህ ለነበረን ቆይታ ከልብ አድርጌ አመሰግናለሁ መልካም ጊዜ